በስማአብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። እንኳን ጥቅምት ሰላሳ ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም ማደረሳቸው አደረሰ። ጥቅምት ሰላሳ ቀን ከሚከበሩ ዓመታዊ ቅዱስ በዓላት መካከል ወንጌላዊ ማርቆስ፣ ወላጆቹ አርስጥ ቦሎስና ቅድስት ማርያም እንዲሁም ቅዱስ ዮሐንስ መጥመቃ መላኮት፣ አባ አብርሃም ገዳማዊ እና ቅዱስ ይስሐቅ ንጉስ ይገኙበታል። በመላ ዓለም የምትከታተሉ ንድ እግዚአብሔር ልጆች እኛ ስናነብነ ሲያቅኝ እንጂ ሌሎችም ስለሚኖሩ ሁሌ እንደምንላችሁ ሰንበት ትምህርት ቤት ገብታችሁ ተማሩ ወላጆቻችሁን ጠይቁ መምህራንን አስረዱን በሉ እሺ ጎበዞች እግዚአብሔር አምላካችን ከቅዱሳን ወራዴስ በረከት ያሳትፈን አሜን አርሴማ ትምህርት በደም ተጀምሯል እንዴት ነው የምታጠኙ እስኪ ንገሪ እኔ ማጠና እቅድ አውጥቼ አጠናለው ከዛ ያልገባኝን አባቴን ጠይቀዋለሁ እሱም ይመልስልኛል አንቺ ሳሚ? እኔ ማጠና ደግሞ ትምህርት ቤት ከጓደኞች ጋር አጠናለው። አስተማሪ ያልጋባኝን ደግሞ አስተማሪ እጠይቃለሁ። አስተማሪ ጠይቄም ግልጽ ካልሆነልኝ አባቴ እንዲያስረዳኝ ጠይቀዋለሁ። ቃለት ያሰማልን። እሺ አሁን ተመልካቾቻችን ሰላም እንበላቸውና ዝግጅቶቻችን ወደ ማስታወቅ እንቀጥል እሺ። ሰላም ጤና ይስጥልን። በመላለም የምትከታተሉን እንደ እግዚአብሔር ልጆች እህቶቻችን ና ድሞቻችን እንዲሁም ይህንን ዝግጅት የምትከታተሉት በሙሉ እንደም ሰነበታችሁ ደህና ናችሁ? እግዚአብሔር መስገን እንዳላችሁ ተስፋ እናደርጋለን። አሜን። የእግዚአብሔር አምላካችን ስም ዛሬም ዘውትር የተመሰገነ ይሁን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘውትር በሳት ወደ እናንተ የሚደርሰው ቅዱስ ጌድቆስ የተሰኘ የእኛ ህጻናት መራግብር ነው። በዚህም መራግብር ከቅዱስ ቤተ ክርስቲያን የተማር ነውን፣ አባቶቻችንን መምህራንን በመጠየቅ የተረዳ ነውን፣ ወላጆችና ታላላቆች ይነገሩንን ቅዱሳት መጽሐፍ ስናነባ ገኛ ናቸውን እኛ ልጆች ያስተምራሉ፣ ይመክራሉ፣ እያጽናናሉ፣ ቁም ነገር ያስጨብጣሉ ብላ ያሰብናቸው ልዩ ልዩ ዝግጅቶች ይዘን ቀርበናል። እግዚአብሔር እንደ ወደደና እንደፈቀደ ከዚህ ሰዓት ጀምሮ ሁሉንም በቀደም ተከትሎ ወደ እናንተ የምናደርስ ይሆናል። እነዚህን ዝግጅቶች በማስታወቅ እስከ መርሃ ግብሩ ፍጻሜ ድረስ አብራችን የምንቆየው እኔ ያሚን ከብርሻል ና እኔ እርሴ ማደኔ በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ ተከታተሉ ን ሰው መንፈሳዊ ግብዣችን ነው። በመላ ዓለም ለምትከታተሉ ተመልካቻችን እንደተለመደው ዝግጅቶቻችንን በሰላም ተዘምረናል። አሁን ደግሞ ወደ መዝሙር ጥናት እናልፋለን። ወንድማችን ያብጸጋ መዝሙር አዘጋጅቶልናል። ተከታትለን እንመለስ። ሰላም ልጆች፣ እንደምንሰነበታችሁ በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከአንድ ወንድማችን ጋር የመዝሙር ጥናታችንን ልንቀጥል መጥቻለሁ። ሰላም በላቸው፣ በዛውም ራስን አስታውቅ ሀናም ልዩን ስሜ ልምሴ መና ሁንበናን የክርስትና ስሜ ዋና ገብናን የመጣሁ ከናናነሆኑ ማርያ ሚሻን ነው ሮሮሆን ያማል ምን ሆነ ነው። እኛ ግን ከዚህ በፊት ሰርጀሪ ተሰርተ ነበር በስንት ዓመት ዛሬ ስለመጣ በጣም ደስ ብሎኛል። እሺ ልጆች ለዛሬ ይዤላቸው የመጣሁት መዝሙር ደግሞ ሠናይትየ ምስለ ሚካኤል ወገብርኤል የሚለውን ነው። አንድ ጊዜ ልበልላችሁና በኋላ ግጥሙን ጽፈን እናጠናዋለን። በመጀመሪያ ግን ታውቃላችሁ። ሠናይትየ ምስለ ሚካኤል

ምስለ ሚካኤል ምስለ ገብርኤል ንኢ ማርያም። እሺ ልጆች፣ መዝሙር ነን ይመስላል። አሁን ግጥሙ ጽፈን እንመለስ። ሠናይትየ ምስለ ሚካኤል ሠናይትየ

ምስለ ሚካኤል ምስለ ገብርኤል ንኢ ማርያም። እሺ ልጆች ግጥሙ ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ ከወንድማችን ትንሣኤ ጋር እንዲሁም ከእናንተ ጋር እየተቀባበልን እንለዋለን። ዝግጁ ነክ ለማመስገምና አትቸገርማ? እሺ

ጎበስትንሣኤ፣ ጎበዝ ልጆች አሁን ከላይ ጀምሮ አንድ ጊዜ እንለውና መዝሙሩን ሶስት ጊዜ እያሸበሸብን እያጨበጨብን ዘምረኖ ዝግጅታችንን እንጨርሳለን። ሠናይትየ ምስለ ሚካኤል ሠናይትየ ምስለ ገብርኤል

ሚካኤል ምስለ ገብርኤል ንኢ ማርያም። እሺ ልጆች መዝሙር ይህንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስክመጣ ድረስ እስከ ሳምንት፣ መልካም ሳምንት። እንትን ተሰናብታቸው። እሺ ልጆች ከመዝሙር ጣናቱ ተመልሰናል። መዝሙሩ ላስጥና ለወንድማችን ያምጸጋ እንዲሁም አብራችሁ ላጥናችሁ ለናንተ እግዚአብሔር አምላክ ቃሉን ያሰማልን። አሜን።